ቤተሰቦች አገሰስን አገሰሰን እያትማስ ለራሷ ታገሳለች። ይሄ እኔ እውነቴ ነው የምላችሁ። ሰሞኑ አብርሽ ሩታ አብርሽ ሩታ ስትል እንዴች ሴቱ የምነክቷት ነው እያልኩ ነበረ። ለካ ምግብ ለምዳ ነው። ታውቃላችሁ። በዚህ ያገኘችው ነገር አፏን ከፍታ ሞልታ ሞልታ ማለት ነው። እንግዲህ አልጠግብም ብሏታል። ወይ ሰሞኑ ያው ግርግር አልነበረም፣ ወይም በአብርሽ እና በሩታ በተዘጋጀው ምግብ ቀንታ ይሆን አላውቅም። ያንን ቅናት ይዟት ነው ያን ምግቡ የት ላገኘው ብላ ነው ማለት ነው፣ ልታገሰው እና በጣም ነው የገረመችኝ ማለት ነው። አብረሽ እና ሩታ እኮ እንዳንቺ አይደሉም። እንዳንቺ ለብቻቸው አይበሉም፣ ለብቻቸው አይጠጡም፣ ለብቻቸው ሰርተው አይደለም ለቤታቸው የሚያደርጉት ማለት ነው። አብረሽ እና ሩታ ማለት ሰርተው ህዝብን ያሰራሉ። እነሱ ደግሞ ከስንት ስቃይ ከስንት መከራ በኋላ ይሄንን ደስታ ያገኙት ማለት ነው። ደስታቸውም ደግሞ በራሳቸው ጀግንነት በራሳቸው ውጤት ጠንክረው ስለሰሩ ሲሰደቡ፣ ሲረገጡ ማን ምን አለኝ ሳይሉ ማለት ነው። አንድ ቀን ወጥተው መልስ ሳይሰጡ ስንት ነገር የዛሬ ዓመት እንደዚህ ያወጣችሁ ስታወርዷቸው አንድ ለማንም ሰው ቦታ ሳይሰጡ ሰርተው ጠንካራ ስለሆነው ለዚህ የደረሱት ማለት ነው። አንቺ ግን በምትበዩ ምግብ ራሱ ለብቻሽ ነው የምታገሺው ማለት ነው በጣም የሚገርም ነገር ነው። እውነት ለካ እንደዚህም አይነት ነገር አለ። ለብቻው በልቶ የለመደ ለብቻው ተኝቶ የለመደ በቃ የሆነ ነገር የለመደ ለብቻችሁ የለመዳችሁት ነገር ለአንድ ሰው ማለት ነው በቃ ሆነ ብሎ የሚወደው የሚያደንቅ ሰው ካለ ያንን ሰው ደግሞ ከፍ ተደርጎ በቃ አብሮሽና ሩታ ከፍ አድርገን በቃ ብዙ ቦታ ደርሰው አሁን በሰርጋቸው በአማራ ነገር በጥሩ ነገር ሲያያቸው ማለት ነው በቃ የቅናት መንፈስ አንገበገባቸው። እውነቴን ነው የምላቸው። ይሄ የሚያወሩት እውነት ወይም ለመዳም ቅመም ብለው አይደለም፣ ወይም ደግሞ ለአብርሽና ለሮታ ብለው አይደለም። ይሄ የቅናት መንፈስ ነው የሚያናግራቸው ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድ ቤተሰቦች የሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና ቤተሰቦቼ ድሮም አበሻ ስንባል እንደዚህ ነው እንግዲህ፣ በባህላችንም ያለ ነገር ነው ያደረጉት። አብርሽና ሩታ ምንም መጥፎ ነገር የተገኘባቸው ነገር የለም እስካሁን ድረስ ማለት ነው። ግን እኔ በጣም ነው ያሳዘኑኝ። ምክንያቱም ልጆች አይናገሩ አይጋገሩ፣ እውነት የሰው አይዲያ እንኳን ሞር አምጥተው በይቱባቸው እንደሌላ ሰው አይጭኑ። የራሳቸውን በራሳቸው ለፍተው ድራማም ቢሰሩ መጥፎም ነገር ቢሰሩ ጥሩም ነገር ቢሰሩ በቃ የራሳቸው ቻሌንጅ የሀት ቻሌንጅ ቢደርስባቸው እንኳን እርስ በርሳቸው ቢጎዳዱ በራሳቸው ነው እንጂ የሚሰሩት የማንንም ሰርቀው አይደለም የሚሰሩት። እዚህ ጋር አብርሽና ሩታ በዚህ ንክ አብርሽና ሩታ ማንገብገብ አብርሽና ሩታ ማለት ደግሞ ትላንትና እኮ ነው፣ በጣም ህፃን ልጆች ናቸው። እውነት ይህንን አክል ይገባቸዋል ብዬ አይደለም፣ ምክንያቱም ሀገራችን ላይ እንደዚህ አይነት እንደዚች ለብቻዋ የምትበላ ለብቻዋ አግሳ ሆድዋን የምትሞላ ሴት አይቼ አላቅም ማለት ነው። ግን አብርሽና ሩታ እንደዛ አይደሉም። አብርሽና ሩታ ከመጡ በኋላ ስንት ዩቱበር አደጉ። ሞር እንኳን ትንንሽኛ ዩቱበር አጠቃላይ የያዙት አብርሽና ሩታ ናቸው። አብርሽና ሩታ ከሌሉ እዚህ ዩቱብ መንደር ማንም የሚሰራ የለም፣ ማንም የሚንቀሳቀስ የለም። ሁሉም ነገር የሚንቀሳቀሰው በአብርሽና በሩታ ስም ነው እና አብርሽና ሩታ ስም ሞር እንኳን ድራማ ቢያመጡ፣ ውሸት ነገር ቢሰሩ፣ ጥሩም ነገር ቢሰሩ ከህዝብ በኩል እየሰሩ ነው። ከህዝቡም ሲሰራ እነሱም ይሰራሉ። እና አብርሽና ሩታን የመሰለ ልጆች እኔ በህይወቴ አይቼም አጋጥሞኝም አላውቅም። በዚሁ አጋጣሚ ማለት ነው በጣም እኔ እንጃ እትትናቸው ራሱ በጣም ከካሜራ ጀርባ ራሱ ብታያቸው እንዴት ደስ እንደሚሉ ለሰው ያላቸው ክብር፣ እውነቴን ነው የምላችሁ በእነሱ መሀል ሆነን ሆነው አሉ። አንዳንዶቹ ማለት ነው ሰላም እንኳን ስንላቸው እጃቸው ያልሰጡ ልጆች አሉ። ግን የኛዎች ድንቅ ናቸው። እውነት ከትንሽም ከትልቅም ተናንሰው። በተለይ ደግሞ አብርሽና ሩታ እኮ የሚያገኙት ገንዘብ እውነቴ ነው የምላችሁ ምን አክል ተሰድበው፣ ምን አክል ተረግጠው። በቃ ምን መጥፎም ነገር እንኳን ሰርተው ሞር ቢረገጥ፣ ሰው ቢሰደብ ምንም አይደለም፣ ግን አብርሽና ሩታ ራሱ መልካም ነገር እየሰሩ ጥሩ ነገር እየሰሩ እንኳን ሲረግጧቸው በጣም ነው የሚያሳዝነኝ እኔ ከምር እና አንዳንድ አላችሁ እህት በተለይ ደግሞ እህቶች ወንዶች እንኳን ተዋቸው፣ እህት እንዲህ እህት ለወንድሟ ትሳሳለች። ወንድሟ ይነካብኛል፣ ወንድሜ አንድ ነገር ይሆንብኛል፣ ለወንድሟ እንዳይነካባት ብዙ ነገር ትጥራለች። እኔ እኔ እንጃ ወንድማችሁን እንዴት አላያችሁም አብርሽ። እኔ ይህን አክል በዚህን አክል ስንታንገባገቡት፣ ባለፈ ደግሞ ያልሆነ ጥያቄ ስጠይቁት፣ አምጥታችሁ ላይቭ ላይ ራሱ ያልሆነ ጥያቄ ስጠይቁት፣ እህትስ እንዴ እህት በዚህና አክል ሴት ልጅ በዚህና አክል እኔ ጨካኝ ናት ብዬ አላለም። ምክንያቱም ሴት ልጅ ሲባል በጣም የዋህናት ናት። በቃ ሰው ሁሉ ሲል እንዴ፣ ሴት እኮ የሆነ ነገር አጥፍታ እንኳን ብትል እባክህ፣ ሴት እኮ ናት፣ እውነት ሴት ናት፣ በቃ ትቅር ትልሃለች። የዋህናት እኮ ይባላል። ግን የአሁን ጊዜ ሴቶች ውይ አውዝ ብላ ምንሸጣ ረጊም። ግን ምን ሆናችሁ ነው? ምን አስባችሁ ነው? አብረሽ እኮ ምንም አላረጋችሁም እውነት ለመናገር አብርሽ እኮ እስቲ ወረድ ብላችሁ እዩት። ወይም የዛሬ አራት ወር አምስት ወር አካባቢ ለአብርሽ ጺም የለውም። እውነት ለመናገር ማለት ነው በቅርብ ጊዜ ነው እንኳን የእኔ ወንድም እና በቅርብ ጊዜ ነው እንኳን ጺም ያወጣው ማለት ነው። እኔ በጣም ነው የሚገርመኝ እውነት እና በዚህ ናክል እሱ ጥሩ ግሎ እውነት ከልጅነቱ ጀምሮ እንኳን የስራ ያለውን ጉጉት እኔ ነ እኔ በጣም ነው የማውቀው አብርሽን ማለት ነው በአካልም ባላየው በቃ ጠንክሩ ከለምለም ጋር ራሱ ሞር እንኳን ፍራሽ ሲሸከሙ ትራስ ሲሸከሙ አንገታቸው ተሰብረው ምናምን ነገር በጣም ነበርን። እንጃ በጣም የስራ ሰው ስለሆነ ጠንካራ ሰው ስለሆነ ዛሬ የሆነ ነገር ብለውኛል፣ ወጥቼ ልመልስ፣ ልለቃቀም፣ የወሰብን ሰድቦኛል፣ እኔ ዩቱቡን ላዘጋ ወይም ደግሞ የሆነ ነገር ላርግ ሳይል በቃ በርትቶ ጠንክሮ በስተጀርባው ደግሞ በወንድ ልጅ ደግሞ በስተጀርባው አንድ ጠንካራ ሴት ስትኖር ደግሞ በጣም እያስደሰታችኋል። እና ሞር ሩታ ከመጣች በኋላ ደግሞ አብረው ጎበዞ ነው። ምንም ነገር ይባሉ፣ ይሰደቡ፣ ይቀጠቀጡ፣ ምንም ቢባሉ ማይሰሙ ጀግና ነው። ለዚህ ስለደረሱ እዚህ ጋር ስለ ደረሱ ብዙዋችሁ ተንገበገባችሁ፣ ብዙዋችሁ ተንቀጣቀጣችሁ። በቃ አብርሽ እንጂ ዩቱብ የሚሰራ የለም አላችሁስ? አብርሽ እንጂ በቃ ምንም ምንም አይነት ነገር አይዲያ የሚያመጣ የለም አላችሁስ? እና አብርሽ እንጂ ዱባይ የሚገባ የለም አላችሁ። ስንት አርቲስት ነው መቶ እዚህ ደግሶ ተዝናንቶ የሚሄደው? እቺ መሲ ተብዬዋ ማለት ነው፣ እሷ ራሷ እንዴ፣ አይደለም ለአርቲስት ወርቅ ገዝታ ያለበሰችው ለአንገቱ በሳቱ። ለምን አልተናገራችሁም? ለምን ጫጫታ አላመጣችሁም? ዛሬ በአብርሽ ላይ ይሄ ምንድን ነው? ሞር እንኳን ቀልታችሁበታል ነው እውነት። እስቲ ተዉት፣ ይኑሩበት፣ ይስሩ፣ በቃ ይለወጡ። ተለውጠም እኮ ቢለወጡ ነገ ለሀገራችን ነው እንጂ ለብቻቸው አይደሉም። ብቻ በጣም ያማለ እውነት። እኔ ዩቱብ ራሱ መግባት እንዴት እንዳስጠላኝ ማለት ነው። በተለይም ደግሞ እነዚህ ሴቶች ወጥተው ሲያወሩ ሲናገሩ፣ ስለ አብርሽ በቃ ትላንትና እኔ ከቢባ ስታወራ በጣም ነው ያደነኳት፣ በጣም ማናችንም ቢሆን ስጦታ ቢስወጠን አንተውም፣ እኔም ቦናውን መዳሜ ከመሬት ተነስታ አንድ ብር እንኳን ብትለኝ እምቢ፣ አይ መዳሜ ትርፌ ትርፍ ብናው ያልሰራውበት ብር ነው አላትም፣ እቀበላለሁ። ማንም ከሰጠኝ፣ ያ ስጦታ ደግሞ ተፈጥሮ ነው ያለ ነው። ዛሬ በአብርሽ አልተጀመረም በአብርሽ ሰርጋ አይደለም እኛ ስጦታ መስጠት የተጀመረው ማለት ነው። ሁሉም ስጦታ ይሳጣጣል። እውነት ስትመረቁ፣ ትምህርት ቤት ምናምን በቃ የሆነ ፕሮግራም ሲኖር፣ ስታገቡ፣ ኒካ ስታስሩ፣ በተለያየ ነገር ሁሉም ስጦታ ይሰጣል። ግን የአብርሽና የሩታ ስም በጣም ይገርማል። እኔ በጣም ነው ያዘንኩት፣ ብቻ ምንም ማለት አልችለም። አላ ይጠብቃቸው አብርሽ እና ሮታ። ከዚህ ውጭ ምንም የምናገረው ነገር የለም። የዋህነታቸውን አይቶ መልካምነታቸውን አይቶ ለሰው ደግሞ የሚሰጥን ፍቅር አይተው መጨረሻቸውን ያሳምርላቸው። እኔ በሰላም ወደ እናት ሀገር በሰላም የሚመለሱ ብቻ፣ ሌላ ምለውም ነገር የለም። እውነት ለመናገር ውጤ በጣም ውስጤ በጣም የተረበሸ እውነት ማይገባቸው ነገር ስለሚወራባቸው